እና ቃለመጠይቁንም ሲያደርግ ዋናነት የለበሰውንም ልብስ በማየት ከፍተኛ የሆነ ዘመቻ ተከፍተዋል። ለማንኛውም ይሄ የካፕቴን ማስረሻ ሰጤ ቃለመጠይቅ በአፋድ እውቅና ያለው ነው? እናንተ የምታውቁት ነገር አለ? አመሰግናለሁ።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 የለም። ግን በተሰጠው መልእክት በአጠቃላይ አፋሃድ ምንም እውቅናም እንደ አፍሀድም ተደረገም ማንም ሀሳቡን የሚያውቀው ማንኛውም አመራር የለም ማለት ነው እና በጥቅሉ ያው እንግዲህ ምናልባት አንዳንድ ኮሜንት ከሰጡን ወይም ደግሞ ያየነው በአንዳንድ እንትን ላይ ከሰጡን መልእክት ማለት ነው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 ቱ ከሰራዊቱ ከህዝቡ ጀምሮ አሁን ለአንድነቱ ያለውን ግፊት ነው። ኔ እንግዲህ አብረን ከማህበረሰባችንን አቅፈን ማህበረሰቡ እየታገለ በሎጂስቲኩ በሁሉም ነገር ህዝባችን ነው እናያዘው ህዝባችንን የሚፈልገውን ነገር ደግሞ መተግበርና እውን ማድረግ ደግሞ እንግዲህ ይሄኛ ኃላፊነት ነው የሚሆነው ማለት ነው። እንግዲህ እኔ ለሁሉም ለሌላውም ሀሳቤን የማስተላልፈው ምንድን ነው፣ በማንኛውም በኩል ያለው በየትኛውም ሸንተረርና ተራራ ላይ እየወጣ እየወረደ የሚታገለው ሰራዊት ሁሉም በየደረጃው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 ገባ ነገር መሆን ስለሌለበት ግፊት እንዲያደርግና ሁላችንም አመራሮች ደግሞ ከታች ያለውን ሰራዊት መመልከት ይኖርብናል፣ ህዝባችንን መመልከት ይኖርብናልና አሁንም ሁሉም ወደ ቀልቡ ተመልሶ የተጀመረውን ጅማሮ እንዲያልቅና እንዲያጠቃልል ስል ነው የማስተላለፈው። በእኔ በኩል አመሰግናለሁ። በጣም ነው የማመሰግነው። አርበኛ መከታው ማሞ የአማራ ፋኖ ህዝባዊ ድርጅት አፋአድ ምክትል ሊቀመንበርና ዘመቻ መምሪያ ኃላፊ እንደዚሁም የሸዋ ጠቅላይ ግዛት እዝ ዋና ሰብሳቢ ለነበረን ቆይታ አመሰግናል። አመሰግናለሁ። እግዜር ይስጥልኝ። ሰላም ምሽት መሰግናለሁ። አመሰግናለሁ ማስረሻ ስልክ ይባላለሁ የጎጃም ጠቅላይ ግዛት አዛዥና የማራፋ የውጭ ግንኙነትና ዲያስፖራ ጉዳዮች ኃላፊ ነው። እንደሚታወቀው ሰሞኑን ከመስከረም ወር ሁለት ሺ አስራ ስምንት ጀምሮ የአማራ ፋኖ ትግልን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 ማስጠንቀቂያ ማሳሰሪያ መስጠት ፈልጋለሁ። የአማራ ፋኖ ህዝባችንን የአማራ ህዝብና ኢትዮጵያን እንደ ሀገር እንድትቀጥል ከሚፈልግ የኢትዮጵያ ወዳጅ ጋር ሆነን ያቋቋም ነው። አሁንም በዚያ ልክ እየታገልን ያለን መሆናችን የሚታወቅ ነው። እና የፋኖን ትግል ጠልፎ ለታሪካዊ ጠላቶቻችን ሰጥተው የአማራ ህዝብ ጥያቄም እንዳይመለስ ሌላው ኢትዮጵያ የምትበታት የሚፈልግ ኃይል እና በዚያ ልግ የሚንቀሳቀስ አካል እንዳለ በግልጽ አይተናል ማለት ነው። ይሄ ክህደት መሆኑን አውቁ። እኛም እንደ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 አውዳሚ ስብስብ እንደሆነ ና በህዝብ ትግል አንድ አካባቢ ላይ እንደ መሸገም ይታወቅ ነው። የዚህ አጋርና የዚህ ፈረሱ ነው መምጣት ግን ክህደት በመሆኑ ማቆም እንዳለባቸው በፋኖ ስንንቀሳቀስ፣ በነጻዎቹ ስንንቀሳቀስ፣ በአርበኝነት ስንንቀሳቀስ ማንኛውም አካል ሊያቆም እንደሚገባ መናገር ፈልጋለሁ። ዝርዝር ሁኔታዎች በስፋት ከመረጃ ና ከማስረጃ ጋር ለህዝባችን የምናሳውቅ መሆኑን እየገለጽ፣ ስለዚህ በግራም በቀኝም ያሉ የፋኖ አመራሮች እና የፋኖ አባላት በራሳችን መቆም እንችላለን፣ በራሳችን መቆም አለብን። በበሰበሰ ቅንቡላ የሚሸወድ የአማራ ወጣት እንደሌለ መታወቅ አለበት። ስለዚህ ኖ በራሳችን ንቁም። ህዝባችን ትጥቁንም ስንቁንም እየገዛ ሁለት አመት ሶስት አመት አታግሎናል። ከዚህም በላይ ትግሉ ቢረዝም ሊያታግለን የሚችል ህዝብ ወርቅ የሆነ ህዝብ እንዳለን ተረድቶ በራሳችን እንድንቆም እንጂ ታሪካዊ ጠላቶቻችን ከህዝባችንም እንደ ኢትዮጵያ እንደ ሀገር ደግሞ በኢትዮጵያ ላይ የሚቆምር ማንኛውም አካል ጋር አብሮ መቆም አስፈላጊ አለመሆኑን አውቀው ወደ እኛ እንዲመጡ ወደ ድርጅታችን እንዲመጡ ጥሪ ማድረግ እፈልጋለሁ አመሰግናለሁ። አመሰግናሉ